ትሁት ዛሬ ደግሞ ትሁትን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጤና እየጨለለች ትገኛለች ማለት ነው። ዲያኔን በጣም አዝኗል ማለት ነው። ኤደን ከካሌቭ ጋር ሆና ጨጓራውን ላጥ እያደረገችው ነው በተራዋ ማለት ነው። ከዚህ በፊት ማግጦባት ስለነበረ ከጤና ጋር ማለት ነው። እንግዲህ ካሌቭም ደግሞ ጤና ባለቤቱ ነበረች፣ ግን ዲያኔ ቀምቶ ስለነበር እሱም ደግሞ ብድሩን እየከፈለ አንጨረጭረዋለሁ ኤደንን ቀምቼ ብሎ ተመካክረው ከኤደን ጋር እነሱን ለማንጨር ጭር ብለው በጣም ዳኒ አዝኗል። በኤዴን ከመጡበት የማይደራደርባት የወደፊት ህልሙ የልጆቹ እናት ናት ማለት ነው። እና በሱ አሁን ላይ ይሄ ነገር ማቆም አለብን ብሎ ይላታል ካሌብ ማለት ነው። ኤደንም እሽ፣ በቃ ካልክ ምንም ችግር የለም እያለሽ ትቀጥላለሽ ማለት ነው። ሰላም፣ ጤና ይስጥልኝ ወንድ ቤተሰቦቼ። ለቻናል ያድርስ ከሆናችሁ ላይክ፣ ሽራ፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ትሁትን ነው ማለት ነው። ትሁት እንግዲህ ከገጠር ጮኛዋ መጥቷል ማለት ነው። የሚወዳትና የሚያፈቅራት ጮኛዋ ከክፍለ ሀገር መጥቷል ማለት ነው። ይህንንም ደግሞ እንግዲህ ጤናን አግቷት ነበር ማለት ነው። ጤና የታገተችበት ምክንያት ምንድን ነው? እሱ አንድ ሚሊዮን ብር ትሰጭኛለሽ ብሎም እያሳደዳት ነበር። በፊት አባባን ያገተው እንደዚሁም ዳኒን ያሳገተቻቸው እሷ ስለነበረች ዙሮ ደግሞ እሱን እሱን አልከፈልሽኝም፣ በደንብ ብሬን ታመጫለሽ ብሎ ስላገታት አሁን ላይ ግን መሄደችበት እየተከታተላት እንግዲህ አንድ ሚሊዮን ብር ካላመጣሽ እገልሻለሁ፣ አሁን የመጨረሻ አስክሬንሽ ነው የሚሄደው ወደ ቤተሰቦችሽ ብሎ አስፈራርቶ ነበር። እሷም ደግሞ መጠጥ ቤት ሄዳ ነበር፣ ልጠጣ ማለት ነው። መጠጥ ቤት ከሄደች በኋላ የተገኘባት ምንድን ነው? ስትወጣ የትሁት በኋላ አግኝቶ እንግዲህ ወደ ቤቱ ካሳደራት፣ እንደዚሁም ክላስ ውስጥ ዘግቶባት እሱ አልነበረም። ከዛው ማነህ ምንድን ከነቀይ በኋላ እባካችሁ ክፈቱኝ እያልሽ በር መደብደ ማስገባት ትጀምራለች ማለት ነው። ሰውየው ያገታት ሰውዬ የትሁት ባል ነበር። የጮኛዋ የክፍል ሀገር ጮኛዋ ማለት ነው። ከዛም በኋላ እሱ አሁን ማንን ምን እንደሆንኩ ነግርሻ አለሁ ወይዘሮ ጢና። እናም ደግሞ ማን እንደዚህ እንዳደረገች አንድ ሚሊየን ብር የጠየቀች ሰውዬ እንደሚፈልግሽ አሁን ላይ ግን አንቺን እንደሚገልሽ ነው የነገረኝ ይላታል ማለት ነው። ከዛ ይህም ሁሉ አንተ በምን አወቅ ሰለኔ እያለ ተጠይቀዋል። በቃ አሁን እሱም ደግሞ ስልኩን እየንካካ ያለ በእንትን በቢራ ጠርሙስ አናቱን ልብት በት ነው ስትል፣ ከዛም ዘወር ብሎ ሲያት እኔ ከሞት ያተረፍኩሽ ነበርኩኝ ያ ሰውዬ በጩቤ ሊወጋሽ የነበረ ሰውዬ ነው። አንድ ሚሊዮን ብሬ የጠየቀች። ስለዚህ ለዛ ነው ጤና ግን ከሞት ያስጣለሽን ሰውዬ እንዴት እንደዚህ ልትገድ ታስብ ያድሽ ባንዴ ብሎ ከዛ እሱም የቢራውን ጠርሙስ ከሰክሰውና መሬት ላይ አሁን ማረፍ እፈልጋለሁ ደክሞኛል ብሎ ትቷት ይወጣል። ስነሳ ግን ሁሉንም ነገር ከጠበቅሽኝ እናወራለን። መሄድ ከፈለግሽ ግን ሂጂ፣ ግን እዛ ወደ ቤተሰቦች የሚሄደው አስክሬንሽ ነው ብሏት ይሄዳል ማለት ነው። እሱም ከተኛ በኋላ ተነስቶ እንዴ፣ እስካሁን አለሽ? እንዲያሁን ማውራት እንችላለን ትንሽ አርፌ ተነስቻለሁ፣ እያለ ለትሁት ለጤና ይነግራራታል። ጤናንም በአንድ ነገር እኔና አንቺ ሁለታችንም እኩልነን፣ መደራደር እንችላለን ይላታል ማለት ነው። ፎቶ ያሳያታል። እንዴ፣ ትሁት ትላለች። ትሁት እንታመጭልኛለሽ፣ ከዛም በኋላ አንቺም እኔም ደግሞ የፈለግሽውን አደርግልሻለሁ ይላታል ማለት ነው። ትሁት እንግዲህ ለቤተሰቦቿም ደውላ እሱ በወጣ ሰዓት ላይ ጮኛዋ ተከታትሎ እያሯሩ ጠሰለ ነበር ደግሞ እዚህ ምን ያደርጋል? ይሄ ግብ እያለች ወደ ቤቷ ተደናግጣ ተደናግራ ትገባለች ማለት ነው። ጌት ካሌብ አባትም ደግሞ በር ሲከፍት ደንግጥ ትልና እህቷን እያወራ የሰለ ነበረ። እህቴ አዲስ አበባ ድረስ መጥቷል ያለች ምንድነው ማድርገው? ትሁት በእኔ ምክንያትማ ይሄ ሁሉ ሰው መረበሽ የለበትም፣ የቤቱ ሰው ሁላ ቶሎ መውጣት አለብኝ፣ ትልና ትሁት ለእህቷ እየደወለች እያለ የካሌብ አባት እንዴ፣ ትሁቴ ዛሬ ምን ሆነሻል? አይጋሽ ምንም አልሆንኩም እያለ ትላቸዋለች። እንግዲህ እነሱ በሚጠይቋ ሰዓት ተደነባብራና ትዕግስቷ አልቆ ወይኔ ነው የሰውዬ ከመጣማ ሊገሌ ነው፣ ምንም ማድረግ አልችልም እያልሽ ድንብርብር አቶ ጋሽ ምን ሆነሻል ሲሏትም ደግሞ አይ ምንም አልሆንኩም እያለ እየተርበተበቴ በር ሲንኳኳ አትክፈተው፣ ባክህን እንዴ ቆይ በጤና ምክንያት ያ ሰውዬ ሕግ ባለበት ሀገር ምንም አያረገንም። ጤና ባመጣየው ሰውዬ እኛ ምን አገባን? የራሷ ጉዳይ። ጤና አልመጣይም እስካሁን ታንክቷትም ሊሆን ምንም አድጓት ሊሆን አናውቅም እያለ ያወራሉ። ከዛም በኋላ በቃን ያሁን ጥሩ ምግብ ልስራል ጋሽ ትልና ወደ መጥበቅ ትገባለች። ትሁትም ካሌብም ደግሞ ይመጣና እንደዚሁም ኤደን መታ ስለነበረ ኤደንን ይህን ስራችንን ብናቆም ምን ይመስልሻል? በራሳችን ላይ ወንጀል እየሰራን ነው። በዛ ላይ ደግሞ እነሱን ለማናደር ብለን እኛም ሀጽያት ውስጥ እየገባን ስለሆነ ጢናና ዲያኒ ያደረጉት ነገር በጣም ከባድ ነገር ስለሆነ እነሱን ተከትለን እኛ ሴራ ማሴር የለብንም ተባብለው ኤደንና እንደዚሁም ካሌብ ይመካከራሉ ማለት ነው። በእርግጥ ብዙ ነገር አድርገውናል። ስለዚህ ይህንን ደግሞ ማስታወስ አለብን ብለው ተነስተ ይሄዳሉ ማለት ነው። እሷምሽ ይሄ ነገር ይቅር እያለ ምክንያቱም ቡና እየጠጣ ዲያኒ ካሌብ ሄዶ አናግሮት ነበር ማለት ነው። ዳኒ በጣም አዝኖ እና ተስፋ ቆርጦ ነበር ምክንያቱም ኤደን አሁን ላይ ከሱ ጋር ማውራትም ሆነ ቁማ ማየትም ራሱ አትፈልግም ማለት ነው። የራሴን ህይወት መኖር አለብኝ ከዚህ በኋላ ዳኒ ተጫውታብኛል። እንደዚህ እንደተጫወትክብኝ ደግሞን የጫወት ብሃለሁ እያለ በጣም አዝናት ስለነበረ ከዚህ መውጣት አለብኝ ብላ አሁን ላይ እንግዲህ ከዳኒ ህይወት መውጣት አለብኝ እያለች ደንበኛዋን እያወራች ነበር። ትሁትም መጥበቅ ውስጥ በነበረ ሰአት እንግዲህ ካሌብ ገብቶ ካሌብን ትወደዋለች፣ ታፈቅረዋለች ግን ለመናገር በጣም ትፈራለች። ትሁት ማለት ነው ትሁት እንግዲህ የምትወደውና የምታፈቅረው ካሌብ ነው። ከዚህ በፊትም ለመናገር ፈልጋ ለኤዱ ነግራት ነበረ። ከዛም ካሌብ ገብቶ እያወራት እያለ ባለፈው እኔና ኤደን ያደረግነው ድርጊት የውሸት እንጂ እውነት ተፋቅረን አይደለም፣ ጤናንና ዲያኒን ለማናደር ለማብሸቅ ብለን ነው እንደዛ ተመካክረን እንጂ ሴራን ያሴርንባቸው እንጂ እውነት ተፋቅረንና ተዋደን አይደለም ብሎ ሲነግራት ደስ እያላት እሷም ደግሞ ዲያኒ አባባ ገብቶ ተቀመጠ ሰዓት ላይ ትሁትን ሰላም ልበላት ብሎ ወደ መጥበቅ ድጋሚ ይሄዳል። ዲያኒ አዲስ ነገር አለኝ እንደምን ሆነች ነው ዛሬ ደግሞ ጥርስ በጥርስ ሆነ ሻርሳ ትሁት እያለ ይጠይቃታል። ዲያኒ እንግዲህ ከሰራተኛዋ ከትሁት ጋር ይመካከራሉ፣ አንዳንድ መረጃ ይለዋወጣሉ እና ሄደን ምክንያቱም ኤደን ከእነሱ ጋር የምትግባባ ስለሆነች ኤደንን በጣም ስለሚወዳትና ና ስለሚያፈቅራት ከትሁት ጋር እንደ ጓደኛ እንደ እህትም ስለቀረበቻት ለእሷን ብዙ ነገር ስለምትነግራት እሷን ነው የሚጠይቀው። ከዛም በኋላ እንዴ ባለፈው ጊዜ ሴራ ሲያሴሩብን የነበረው ኤዴን ና ካሌብ እኮ የውሸት ፍቅር ነው እንጂ እውነት አይደለም ስትለው ዲያኔም ደግሞ በቃ ጮቤ ይረግጣል ማለት ነው። በጣም የሚወዳትንና የሚያፈቅራትን ልጅ

ኤዱን ጠበቅ አድርግ ያዛት። ይህን ያህል ባት ሮጥ እኔ እመክራለሁ፣ እና ና በደንብ አድርግ መያዝ አለብህ እያለ ትነግረዋለች። የትሁት ማለት ነው። ዲያኒም ደግሞ ምን እንደማረግ ነግርሻለሁ፣ ከዚህ በኋላ እኔ ነኝ የማቀው፣ ምንም ነገር ቢፈጠር ኤዱዬን አልተዋትም፣ ከኤዱ ጎን ነው የምቆመው እያለ ይነግራታል ማለት ነው። ኤደን እንግዲህ አሁን ላይ ያለችበት ሁኔታ ሁላችሁም ታውቁታላችሁ። በጤና ምክንያት ምስቅልቅል ብለዋል፣ ካሌብ እና እሷ ማለት ነው። ከዛ ዲያኔ ደስ እያለው ወደ አሁን መሄድ አለብኝ ብሎ ትቷት ይሄዳል ማለት ነው። ጤናን እንግዲህ ያገታት ልጅ ትሁትን እያሳደዳት ይገኛል። ይህም የክፍለ ሀገር ጮኛዋ ስለሆነ አይገባችበት ትግባ ብሎ በስተ መጨረሻ ግን እሱቅ ብለሽ ሂደሽ አልነበር እንዴ? ካርዲሆን አገኘሽ ወይ ሲላት፣ እንትና አባባዬ ካሌ ባባት ማለት ነው። አይ አይ፣ አዎ፣ አይ፣ አዎ እያለች ምን ያንተባት ብሻል። ትሁቴ ችግር አለ እንዴ? የተደናገሽ ትመስሊያለች፣ ተደነባበርሽብኝ። እባክሽ ንገሪኝ እያለ ጠይቃታል ማለት ነው። ምንም አልሆንኩም ጋሽ በቃ ብላትታ ትወጣለች ማለት ነው። በዚህ ሰዓት ላይ እንግዲህ ግራ ገብቷታል ማለት ነው ትሁት የተከተላት ሰውዬ ከክፍለ ሀገር የመጣው ጮኛዋ ለመግደል ወይም ደግሞ ለሆነ አግቶ ማስቀመጥ የራሱ ለማድረግ ስለሚፈልግ የትን ቦታ ትግባ፣ የትም እስከ አዲስ አበባ ድረስ እስካለችበት ድረስ ፈልጓት፣ እንደዚሁም ደግሞ እሱቅ ስለምትወጣ በማታ ወጥታ ነበርና ተከትሏት ይሄዳል። ከዛ ጤናም እቤቱ ስላገታት አሁን ያልኩሽን ነገር ማድረግ አለብሽ፣ እያንዳንዱ ነገር ትሁትን ታመጭልኛለሽ፣ ይች ልጅ ፈልገሽ ብሎ ፎቶዋን አሳይቷ ስለነበረ እሷም ተነስታ እንዴት ትሁት ትሁት እኮ ናት ብላ ተነስታ ትሄዳለች ማለት ነው። ከዛ አንድ ሚሊየን ብር ላለሽ ሰውዬ ና እኔ የምልሽን ደግሞ እኔ እና አንቺ የእሱ ሰው ነን። እሱ ደግሞ በአንድ ጸጥ እንደሚያደርገን ይሄን ታቂያለሽ። አሁን እያንዳንዱ ነገር እኔ የምልሽን ነገር ሰርተሽ ታመጫለሽ ስላላት ጤና በደስታ ነው። ምክንያቱም ደስ ይላታል። ምክንያቱም ትሁትን በጣም ጥላቻ ና እንትን አለባት። ትሁትን በጣም ነው የምጠላት። ታውቃላችሁ እንኳን ለትሁት እንግዲህ ለካሌብ አባትም ለካሌብም የማትመለስ አረመኔና ማለት ነው። ጤና ማለት እስካሁን ድረስ ጤና ኮ ወደ ቤት አልመጣችም ጤና ያ ሰው እያግቷት እንዳይሆን ጋሽ እያለ ይነግረዋል ዲያኒ። ምክንያቱም ዲያኒና ጤና ስለሚቀራረቡ እሱም ደግሞ አይ እሱ ቢያግታትም አንተ ሄደህ መጠየቅ አለብህ ዲያኒ ብሎ ይጠይቀዋል። ዲያኒም ደግሞ ተነስቶ እሱን ሊጠይቅ ይሄዳል ማለት ነው። በሄደበት እንግዲህ አጋጣሚ የጠየቀው አንድ ሚሊዮን ብር ብሬን ካላመጣች እኔ ግን አላመጣዋትም ከዚህ በኋላ ምን እንደማረግ እኔ ነኝ የማቀው፣ እያለ ይነግረዋል ማለት ነው። እሱም ደግሞ እንዲህ ምን ለማለት ፈልገህ ነው? ቆይ እስቲ ተረጋጋ፣ እያለ ያጫውተዋል ማለት ነው። እውነቴን ነው እምልህ አንድ ነገር ባገኝባት እገላታለሁኝ። ስለዚህ ብሬን እስካላመጣ ድረስ እኔ ደግሞ እንደምገላት አንተ ንገራት ብሎ ለዲያኒ ይለዋል። ዲያኒም ግራ እየገባው እሺ በቃ አንተ ጋር ከለለች ደግሞ ምን ሴራ እያሴረችውን ብሎ ይሄዳል ማለት ነው። እምለቃት እንዳይመስላት እያለ እያስጠነቀቀና እሱን ይልከዋል። ካሌብም አሁን ላይ ግራ ገብቱት። እንደዚሁም ደግሞ ዲያኒም እባክህን ተውልኝ ሄዱን ተውልኝ ለኔ እያለ ልመና ላይ ገብቷል ማለት ነው። ላይክ ሸር ሰብስክራይብ አድርጎ